በክልሉ የሚገኝ እድሜውና ሁኔታው መታወቂያ ለመውሰድ የሚያስችለው ሁሉ ብሔራዊ የዲጂታል መታወቂያ እንዲወስድ ማድረግ እንደሚገባ ርዕሰ መስተዳደር አረጋ ከበደ አስገነዘቡ። ርዕሰ መስተዳደሩ በክልሉ የዲጂታል መታወቂያ አፈጻጸምን የክልሉ ከፍተኛ የስራ ኃላፊዎች፣ መንግስትና መንግስታዊ ያልሆኑ ተቋማት ኃላፊዎችና የዘርፉ አካላት በተገኙበት ገምግመዋል። ዘመኑ ይርጋ ተጨማሪ ይነግረናል። እንደ ሀገር ወጥ የሆነ የኢኮኖሚ ትስስርን ለመፍጠርና የመተማመኛ ስርዓትን ለመዘርጋት የሚያስችል ብሔራዊ የዲጂታል መታወቂያ ፕሮግራም ተጀምሯል። በአማራ ክልልም የዲጂታል መታወቂያ ስርዓት የተጀመረ ሲሆን አተገባበሩን ማሻሻል የሚያስችል ውይይት ርእሰ መስተዳድር አረጋ ከበደ በተገኙበት በባህር ዳር ከተማ ተካሂዷል። ርእሰ መስተዳድር አረጋ ከበደ በዚሁ ጊዜ እንዳሉት በሀገሪቱ ለመጀመሪያ ጊዜ መተግበር የተጀመረው ብሔራዊ መታወቂያ ዘርፈ ብዙ ጥቅም ያለው መሆኑን ገልጸዋል። ይሄ የመታወቂያ ስርዓት በጣም ዘርፈ ብዙ ጥቅም ያለው ነው። በመጀመሪያ ደረጃ የሀገራችንን ሰላምና ደህንነት በማረጋገጥ በኩል ትልቅ ፋይዳ አለው። ምክንያቱም ዜጎችን በልዩ ምልክት ወይም በልዩ ቁጥር ለመለየት የሚያስችል ለማወቅ የሚያስችል የመታወቂያ ስርዓት ነው። እንደዚሁም ደግሞ አገልግሎትን ለመስጠት ለምሳሌ በየመስሪያ ቤቱ በመታወቂያ ላይ ተመስርተው የሚሰጡ አገልግሎቶችን ለማሳለጥ ያግዛል። ይሄ መታወቂያ በአንድ ሀገር ውስጥ የሚኖር ዜጋ አንድ መታወቂያ ብቻ እንዲኖረው የሚያደርግ ነው። በተለያየ አካባቢ መጠሪያ አንዳንድ ሰዎች ወንጀል የሚፈጽሙበት አጋጣሚ አለ። ስለዚህ እንደዚህ አይነት ነገሮችን ለማስቀረት በከፍተኛ ደረጃ ያግዘናል ማለት ነው። ብሔራዊ የዲጂታል መታወቂያ ፕሮግራሙ በክልሉ ተግባራዊ እየተደረገ መሆኑን የገለጹት ርዕሰ መስተዳድሩም በዚህ በጀት ዓመት ከ18.6 ሚሊዮን በላይ ዜጎች የዲጂታል መታወቂያ እንዲወስዱ ቢታቀድም አፈጻጸሙ ዝቅተኛ መሆኑን አንስተዋል። በዚህም ምክክሩ የተቋማት ኃላፊዎች ባለሙያዎቻቸውን ጨምረው ሁሉም ዜጎች የዲጂታል መታወቂያ ባለቤት እንዲሆኑ ሚናቸውን እንዲወጡ የሚያስችል ነውም ብለዋል። ርዕሰ መስተዳድሩም ይህንን ትልቅ ሚና ያለውን ተግባር በክልላችን ተግባር ያለ ማድረግ ከዚህ በፊት እንቅስቃሴ አድርገናል። በክልላችን ቢያንስ ከ18 ነጥብ ስድስት ሚሊዮን ዜጎች በላይ መመዝገብ ይኖርባቸዋል ብለን አስበን ነበረ። ይሄ ማለት በክልሉ ውስጥ የሚኖረው ህዝብ ቁጥር ይሄ ነው ማለት አይደለም። ቢያንስ በዚህ አመት ያዝነውን እቅድ ማለት ነው። ነገር ግን እስካሁን ድረስ ከአንድ ነጥብ ሁለት ሚሊዮን በላይ አይበልጥም። ይሄን ብንወስደው ወደ 8% አካባቢ ብቻ ነው የሚሆነው። ቀሪው አልተመዘገበም፣ መታወቂያ አልወሰደም ማለት ነው። ስለዚህ ይህንን አፈጻጸም ለማሻሻል ሁሉም የተቋማት አመራሮች፣ መንግስታዊ ያልሆኑ ድርጅቶች ጋር በጋራ በመሆን በዚህ በባህር ዳር ከተማ እየመከር ነው ያለን ማለት ነው። ከዚህ ምክክር በኋላ የሚጠበቀው አንደኛ ተቋማት፣ በተለይ የመንግስት ተቋማት ሰራተኞቻቸው እነሱ ጋር አገልግሎት ለማግኘት የሚመጡ ዜጎች ይህን መታወቂያ ማውጣት እንዳለባቸው እንዲመክሩ እንዲያሳስቡ፣ አንዳንድ አገልግሎቶቻቸውንም አገልግሎት ለመስጠት እነዚህ መታወቂያ እንደ ቅድመ ሁኔታ እንዲያደርጉና መታወቂያ የመውሰድ ይህን መታወቂያ የመውሰድ አፈጻጽማችን ከፍ እንዲል ለማድረግ የሚያስችል ስራ እየሰራ ነው ያለን ማለት ነው። ሁሉም ዜጋ የብሔራዊ የዲጂታል መታወቂያ ጥቅምን ተረድቶ መታወቂያዋን በእጁ እንዲይዝም ርዕሰ መስተዳድሩ ጥሪ ያቀርበዋል። ለአንድ ዜጋ ለአንድ ግለሰብ መታወቂያ ሁለመናውን ለማስረዳት ለሶስተኛ ወገን ለተቋማት፣ ለማስረዳት ማንነቱን ለማስረዳት የሚጠቀምበት ትልቅ መሳሪያ ነው። ይህን መያዝ መቻል አለበት። ህዝባችን ከመቸውም ጊዜ በላይ በርብርብ እና በከፍተኛ ፍላጎትና መነሳሳት የመታወቂያው ባለቤት እንዲሆን ጥሪ ማስተላለፍ ፈልጋለሁ። በውይይቱ ርዕሰ መስተዳድር አረጋ ከበደን ጨምሮ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ሞሐመድ፣ የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ የወዳያ ራያ ስላሴና ሌሎች የክልሉ የስራ ኃላፊዎች ተገኝተዋል።